እግዚአብሔር በቋንቋ መለያየት ውስጥ የሚጣልቃ ገብቶ የሰውን ሀሳብ የሚለያየ አምላክ አይደለም። ሰዎች ሌላ ቤጥርና አንድ ሀሳብ አንድ ሀሳብ እንዳያስቡ አንድ ቋንቋ ተነጋግረው ተናግረው እንኳ እንዳይግባቡ ያደርጋል። ሰይጣን ሰይጣን ነው ይሄን የሚያደርግ ዛሬ በምድር ላይ በዓለማችን ላይ ያለውን አመፃ ሁሉ ስታዩ እያንዳንዳችን በበደሩ ላለመጠያየት ምክንያታችን ሺ ነገር ነው። ብዙ ምክንያት ስለሆነው ነገር እንደረድራለን። አዎ እግዚአብሔር ወይ ሀሳባችን አንድ አድርገው ሁላችንም ወደ አንድ ሀሳብ ሰብስበን በዚህ በመንበረ ጸባዖት በስላሴ የቅድስና ቦታ ተሰባስበን አንድ ልቦና፣ አንድ ሀሳብ ቢኖረን እንኳን ሀገርን ቀርቶ አለምን ሁሉ እናስቀድሳለን። እግዚአብሔር የተመተነ ሀሳብ እንዳ